የመስክ ምልከታው ተሳትፏዊ ግብርናና የአየር ንብረት ሽግግር ወይም ፓክት በተሰኘ ፕሮጀክት ድጋፍ የተሰሩ ስራዎች ላይ የተደረገ ነው። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በምዕራብ ኦሞ ዞን የማጂ ወረዳ ምክትል አስተዳዳሪና የገቢዎች ጽህፈት ቤት ኃላፊ አቶ በድሉ ታደመ ባደረጉት የእንኳን ደህና መጣችው ንግግር የመስክ ምልከታው የልምድ ልውውጥ በማድረግና በመማማር የተሻለ ውጤታማ ለመሆን እንደሚያስችል ገልጸዋል። የተሰሩ ስራዎችን አይተን ምልከታ አድርገን ኔክስ ደግሞ የተሻለ አፈጻጸም ሰርተን ምርትና ምርታማነቱ ለማሳደግ ተደርጎ በሚደረገው ጥረት ውስጥ ይህም በልዩ ሁኔታ የግብርና ቢሮዎችም ሌሎችም እንደ ሀገር ተደርጎ የሚሰሩ ስራዎች ስለሆኑ ይህም በዚህ ደረጃ አይቶ ኔክስ ማስተካከልና መስራት ተሻለን የሚል ነገር አለን። የታዩ ስራዎችን በሌሎች አካባቢዎች ማስፋፋት ይገባል ብለዋል። ዛሬ ዝም የምንማረው ነገር ሌላ ሎማ ወረዳ ላይ ስንሄድ ሌላኛው ቀጠና ላይ የተሻለ እያየን እርስ በርስ የተማመር የአካባቢውን ምርት እናሳድጋለን። ቀጥሎ ደግሞ ከዚህ ከምትማሩበት አግባብ ንግስ ለመተቻለ ሂደን ማየት ያስፈልጋል ብለን እናስባለን። በክልሉ ግብርና ቢሮ የፓክት ፕሮጀክት ስራ አስኪያጅ አቶ ታመነ ተስፋዬ ፕሮጀክቱ በክልሉ ከአምስት ሺህ በላይ ቤተሰቦችን ኑሮ ለማሻሻል ለሰባት ዓመታት የሚሰራ መሆኑን ተናግረዋል። በማጂ ወረዳ፣ በሎማ ወረዳና በግና ወረዳዎች ላይ በአምስቱ ላንድስኬፕ ወይም በአምስቱ ምረት ገጽታዎች በቀጥታ የፕሮግራሙ ተጠቃሚ የሚሆኑ የተለየ ወደ አምስት ሺህ ሰዎች በሰባት ዓመት አምስት ሺህ ሰዎች ኑሯቸው እንዴት ማሻሻል እንዳለባቸው የሚሰራ ፕሮግራም ነው። በምዕራብ ኦሞ ዞን ማጂ ወረዳ ሶስት ቀበሌያት ላይ እየተተገበረ እንደሚገኝም አስታውቀዋል። ፕሮጀክቱ በአየር ንብረት ለውጥ የማይበገር ኢኮኖሚ በመገንባት በንጹህ መጠጥ ውሃ አቅርቦትና ስርዓተ ጾታን መሰረት ያደረገ ተሳትፎ ለማረጋገጥ እየሰራ ይገኛል ሲሉ ገልጸዋል። በተለይ ለአየር ንብረት ለውጥ የማይበገር ግብርና ልማት ስራዎችን በስፋት ይሰራል። የንጹህ መጠጥ ውሃ ግንባታዎችን ጥገና አዲስ ግንባታ በተለይ በተለይ አይነተኛ ሚና ተሰጥቶ ከምሰራው ተግባራቶች አንዱ ስራ ጾታ እይታ ላይ ትንሽ ማሻሻይ ስላለበት በደንብ እሱ ላይ ትኩረት አድርጎ ነው የምሰራው። ሴቶችና አካል ጉዳተኞችን ፍትሃዊ ተጠቃሚ በሚያደርጉና የህብረት ስራ ማህበራትን በሚያበረታቱ ተግባራት ላይ ከፍተኛ ድጋፍ እያደረገ መሆኑን ተናግረዋል። የምናከናውናቸው ተግባራቶች እያንዳንዱ እነኚህ ስድስትን ምሰሶ የሆኑትን ነካክተው ነው የሚያልፈውና በዚህ ላይ ደግሞ ትልቁ ሚና እኩል መሆን አለበት። በተለይ ሰዎች ተሳትፎ እና ተጠቃሚነት ላይ ከፍተኛ ሚና አሰጥቶ መስራ ተግባር ነው። ህብረስራ ልማት ላይ ከፍተኛ ድጋፍ ያደርጋል። ህብረስራ መደገፍ ብቻ አይደለም ማብቃት አቅም አግኝቶ ከመስራታ ህብረስራ ይሁን ወደ ይሁን ደረጃ ማደግ እንዲችል የበኩሉ ሚና የሚወጣ ፕሮግራም ነው። በግብርና ስራ ላይ የሚያጋጥሙ ችግሮችን ለመቅረፍ የመፍትሄ አቅጣጫዎች ላይ አርሶ አደሮቹ ዕውቀታቸውን እንዲያሳድጉ ያስችላል ይችላልም ብለዋል። የክልሉ ግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊው አቶ አሸናፊ ክንፉ በበኩላቸው የመስክ ጉብኝቱ በአርሶ አደሮች መካከል የልምድና የእውቀት ልውውጥን የሚያጠናክር ነው ብለዋል። አርሶ አደሩ ከሚሰራው ነገር ራሱ ውሳኔ ሰጥቶ ተምሮ ቀጣይ የመረጠውን ነገር ቴክኖሎጂ ማስፋት የሚችልበት እድሎችን የሚያሰፋ ነው። በአሰራር ሂደቱም ውስጥ የሚያጋጥሙ ችግሮችን በምክክር ለመፍታት ውሳኔ ለመስጠት አቅም የሚያጎለብት ስራ ነው። ግብርና በሀገሪቱ ኢኮኖሚ ላይ ትልቁን ድርሻ እንደሚይዝ ጠቁመው ለኢንዱስትሪ ሽግግርና ለምግብ ዋስትና መረጋገጥ ወሳኝ መሆኑን አመላክተዋል። ብዛሃ ተጠቃሚነትን የብዙሃኑን የህብረተሰብ ክፍል ተደራሽ ማድረግ የሚቻል ስራ ስለሆነ ግብርና ላይ የሚሰራው ስራ ለኢንዱስትሪ ሽግግር መሰረት የሚጥል የህዝቡን በልቶ የማደርን ዋስትና የሚያረጋግጥ ለምግብ ዋስትናችን መሰረት የሆነ ስራ ነው። በተለያዩ ሰርቶ ማሳያዎች አርሶ አደሮች ልምድ እንዲለዋወጡ ለማስቻል እየተሰራ መሆኑንና ውጤት መገኘቱንም ተናግረዋል። በአርሶ አደሩ ደረጃ በጣም ለውጥ እያመጣ የአርሶ አደር የመስክ ትምህርት ቤት ቀጣይ እየሰፋ ለመሄድ በክልሉ ላይ መግባባት የተደረሰበት ነው። በመስክ ትምህርት ታግዘው እየሰሩ የሚገኙ አርሶ አደሮችም ውጤታማ ለመሆን የሚያስችል እውቀት ማግኘታቸውን ገልጸዋል።